የከበረ ሰላምታችን በያላችሁበት ይድረስ። ዶናልድ ትራምፕ ለሪቱን እንኳን ደስ አላችሁ እንኳን ደስ አላችሁ የሚል መልእክት አስተላልፈዋል። ዶናልድ ትራምፕ ጦርነቱ ቆሟል፣ የተኩስ አቁም ስምምነት ላይ ደርሰናል ባሉበት ሰዓት ኳታር በኢራቅ ለተቃጣባት ጥቃት ተመጣጣኝ ምላሽ እንደምትሰጥ ዝታለች። ተያይዞም የግብፅ የአየር መንገድ ሁሉንም የባህረ ሰላጤ በረራዎችን መሰረዙን አሳውቋል። ትራምፕ ደግሞ ለኢራን ጥቃት ወታደራዊ ምላሽ አንሰጥም ብለዋል። በዝርዝር እንመለከታቸዋለን። አይቲቪ ላይ ነው ያላችሁት። ለሁሉም እንኳን ደስ አላችሁ። በእስራኤልና በኢራን መካከል የተሟላ እና አጠቃላይ የተኩስ አቁም ስምምነት ተደርጓል። ከአሁን በኋላ በግምት በስድስት ሰዓት ውስጥ እስራኤልና ኢራን አሁን የጀመሯቸውን የመጨረሻ ተልእኮዎች አጠናቀው ሲጨርሱ ይህ የተኩስ አቁም ለ12 ሰዓት የሚቆይ ሲሆን ከዚህ በኋላ ጦርነቱ እንደተጠናቀቀ ይቆጠራል። በይፋ ኢራን የተኩስ አቁም ትጀምራለች እና በ12ተኛው ሰዓት ላይ እስራኤል የተኩስ አቁም ትጀምራለች። በ24ተኛው ሰዓት ላይ ደግሞ የ12 ቀናት ጦርነት ይፋዊ ፍጻሜን በዓለም ዘንድ በደስታ ይቀበላል ይቀላቀላል፣ ብለዋል ዶናልድ ትራምፕ። በእያንዳንዱ የተኩስ አቁም ወቅት ሌላኛው ወገን ሰላማዊና አክባሪ ሆኖ ይቆያል ብለዋል። ሁሉም ነገር እንደታሰበው እንደሚሰራ በማሰብ ሁሉም ሀገራት እስራኤልና ኢራንን የአስራ ሁለት ቀናት ጦርነት ተብሎ ሊጠራ የሚገባው ነገር ለማቆም ላሳዩት ጥንካሬና ድፍረት ብልህነት እንኳን ደስ አለም፣ ብለዋል። አወዛጋቢው ዶናልድ ትራምፕ የጦርነት ለአመታት ሊቀጥልና መላው መካከለኛ ምስራቅን ሊያጠፋ ይችል የነበረ ቢሆንም ይህ አይሆንም ብለዋል። ያልተቆጠቡ ያልታሰቡ ሀሳቦችን የሚያስተላልፉት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ፕሬዚዳንት ትራምፕ የህዳሴ ግድቡን ፋይናንስ ያደረገችው ሀገር አሜሪካ ናት ብለው ቢናገሩም የኢትዮጵያ መንግስት ምንም አይነት ማስተባበያ ሳይሰጥ ቆይቷል። ይህንንም አስመልክቶ ኤልያስ ሚዲያ አንድ የመንግስት ኃላፊ አንዱ ምክንያት ብለው ለጋዜጠኛ ኤልያስ ይህንን መልእክት ጽፈዋል። አንዱ ምክንያት የአሜሪካው ፕሬዚዳንት ተገማች ስላልሆኑ እንዳይቆጡ ታስቦ ነው ብሎ ጽፎላቸዋል። የኢትዮጵያ መንግስት የአሜሪካን ወይም ደግሞ የዶናልድ ትራምፕን ቁጣ ፈርቶ ለተላለፈበት የሐሰት መረጃ ምን ላይ ሳይሰጥ እንዳለፈ የሚያስረዳ ሐሳብን አስነብቧል። ኢራን በኢራቅ የሚገኘውን የአሜሪካን ጦር ሰፈር ላይ የሚሳኤል ጥቃት ማድርሷን ተከትሎ ኳታር በኢራን ለተቃጣው ጥቃት ተመጣጣኝ ምላሽ እንደሚሰጥ አስታውቃለች። ማምሻውን በመካከለኛው ምስራቅ የሚገኙ የአሜሪካ ጦር ሰፈሮች ጥቃት የጀመረችው ኢራን በምዕራባዊው ኢራቅ የሚገኘውን አልአሳድ የጦር ሰፈር በሚሳኤል መደብደቧን ዋሽንግተን ፖስት ዘግቧል። ከሰዓታት በፊት የኢራን መንግስት በኒውክለር መሰረተ ልማቶች ላይ በአሜሪካ ለተፈጸመው ጥቃት ምላሽ እንደምትሰጥ ዝታ ነበር። በተያያዘ ኳታር በኢራን ለተቃጣው ጥቃት ተመጣጣኝ ምላሽ እንደምትሰጥ አሳውቃለች። የኳታር መከላከያ ሚኒስትር ኢራን ኳታር በሚገኘው አልኡዴድ የጦር ሰፈር ላይ ሚሳኤል ተኩሳለች፣ ለዚህም ኢራን የኳታርን ሉዓላዊነት ተዳፍራለች ብለዋል። ኳታር ከኢራን ለተቃጣበት ጥቃት ተመጣጣኝ ምላሽ የመስጠት መብቷን በዓለም አቀፍ ሕግ የተጠበቀ መሆኑን ሚኒስተሩ ጠቅሰው አክለውም የኳታር የአየር መከላከያ ስርዓት ከኢራን የተተኮሱ ሚሳኤሎችን በማክሸፍ ጥቃቱን መመከቱን ተናግረዋል። ኳታር ለኢራን በቀል ስትዘጋጅ ዶናልድ ትራምፕ ጥቃቱን ወታደራዊ ምላሽ አልመልስም ብለዋል። የዩናይትድ ስቴትስ እና ኢራን መካከል ያለው ውጥረት ከምንም ጊዜ በላይ በከፋበት በአሁኑ ወቅት ፕሬዚዳንት ዶናልድ ትራምፕ ኢራን በአሜሪካ ጦር ሰፈሮች ላይ ለፈጸማቸው የሚሳኤል ጥቃት ወታደራዊ ምላሽ ላለመስጠት መወሰናቸውን ኒውዮርክ ታይምስ ዘግቧል። ይህ የዜና ዘገባም ፔንታጎን ቀደም ሲል ማንኛውም የኢራን ጥቃት እጅግ የከፋ ምላሽ ያስከትላል ሲል የሰጠውን ጠንካራ ማስጠንቀቂያ የሚጻረር ሲሆን በሁለቱም ሀገራት መካከል ሊቀሰቀስ ይችል የነበረውን ቀጥተኛ ጦርነት ለጊዜውም ቢሆን ሊያብርድ የሚችል ነው ተብሏል። ኒውዮርክ ታይምስ በዘገባው እንዳመላከተው የፕሬዝዳንት ትራምፕ ውሳኔ በሁለቱ ዋና ዋና ምክንያቶች ላይ የተመሰረተ ነው። ኢራን ጥቃቱን ከመፈጸሟ ከሰዓታት በፊት በዲፕሎማሲያዊ መስመር ለአሜሪካ ማሳወቋ፣ በተሰጠው ቅድመ ማስጠንቀቂያ ምክንያት የአሜሪካ ጦር ሰፈሮች ባዶ መደረጋቸውና በዚህም በኩል በአሜሪካ ወታደሮች ላይ ምንም አይነት ምትም ሆነ ጉዳት አለመድረሱን። እነዚህ ሁለት ነጥቦች የኢራን ጥቃት የሰው ሕይወት ለማጥፋት ሳይሆን ኃይሏን ለማሳየትና የአጸፋ መልስ ለማስተላለፍ ያለመ ነበር የሚል ትርጓሜ እንዲሰጠው አድርጓል። የትራምፕ አስተዳደርም ይህን ከግምት ውስጥ በማስገባት ለጊዜው ወታደራዊ እርምጃ ከመውሰድ መቆጠቡም መወሰኑ ዘገባው አመላክቷል። ይሁን እንጂ ዩናይትድ ስቴትስ እርምጃ ከመውሰድ ብትቆጠብም፣ የቅርብ ወዳጇ የሆነችው እስራኤል ግን በኢራን ዋና ከተማ ቴራን ላይ ከግጭቱ መጀመሪያ አንስቶ እጅግ ከባድ የአየር ጥቃቶችን ፈጽማለች። ይህ ሁኔታ በአንድ በኩል በአሜሪካና በኢራን መካከል ያለውን ውጥረት የመርገብ ምልክት ሲያሳይ፣ በሌላ በኩል ደግሞ በእስራኤልና በኢራን መካከል ያለው ፍጥጫ ወደ አዲስ ምዕራፍ መሸጋገሩን ያሳያል። የፕሬዝዳንት ትራምፕ ውሳኔ በቀጥታ ጦርነት ለማስቀየር እንደ አንድ ትልቅ ዕድል ቢታይም የእስራኤል ቀጣይ እርምጃና የኢራን ለዚህም እርምጃዎች የምትሰጠው ምላሽ የቀጠናው ሰላም አሁንም በከፍተኛ አደጋ ላይ መቀጠሉን ያሳያል። ታዲያ ዶናልድ ትራምፕ ጦርነቱ ቆሟል፣ የአስራ ሁለት ቀናት ጦርነት በሚል በታሪክ ይመዘገባል ያሉት የኢራንና የእስራኤል ጦርነት እውነትም ይሄን መልክ ይይዛል ወይስ ቀጠናውን ወደ ማያባራ ግጭትና እረፍት አልባ ደም መፋሰስ ውስጥ ይዞት ሄዳል? በሰዓታት ውስጥ የምናየው ይሆናል። ለማለዳው ያዝንላችሁ መረጃዎች ይሄን ይመስላሉ። በሌሎች መረጃ ተመልሰን እንገናኛለን። አይቲቪ ላይ ነበራችሁ እያላችሁበት መልካም ጊዜ